በስማብ፣ በወልድ በመንፈስ ቅዱስ አሃዱ አምላክ አሚን የማለዳ ጸሎት። የጊዜያት ባለቤት እግዚአብሔር አምላክ ሆይ የጨለማውን ግርማ ገፈ ብርሃን እንድንመለከት ስላደረግከን እናመሰግንሃለን። በመኝታችን ስለጠበቅከን፣ ከሞት ስለሰወርከን እጅ መንሳታችንን እናቀርባለን። ቸር እረኛ፣ ትጉ የማታንቀላፋ ነህና ሌሊቱን ከእኛ ጋር ሆነ እንደ ጠበቀን ይህን ማለዳ ዋርክ ቀድሰ የሰላም ውሎ እንድንውል ቀኝ ትርዳን። መንገዳችንን ሁሉ ከፊት እየሆን ክምራ በደካማ ፍጡርነት የተነሳ በኋላችን ምን እንዳለ አናውቅምና አንተ ጠብቀን። በዙሪያችን ሁሉ ጠላት ያስቀመጠብንን እንቅፋት፣ መሰናክል አስወግድልን። በመልካም ሴቶች አስጊጠን ከፈተና የተነሳ ብንወድቅ አንሳን እንጂ አትተወን። በዚች ክብርት ዕለት በስራችን፣ በመንገዳችን፣ በክብራችን፣ በአገልግሎታችን ሁሉ የጥፋት መረብ ዘርግቶ ሰላማችንን፣ በረከታችንን ሊያሳጣ የተዘጋጀውን የሚያሴርብንን ጠላታችንን ዲያብሎስ እቅዱን፣ ስራውን ሁሉ አፍርስ። ሰላማችንን አጎናጽፈን። በዚህ ዕለት ኃጢአት አቅደን በድፍረት እንዳንፈጽም፣ በመዘንጋት እንዳንተገብር አድርገን። ደም ከሚፈስበት፣ ፍርድ ከሚዛባበት ድሀ ከሚበደልበት በማታለል በማጭበርበር ከሚከበርበት ጣዖትና ሰይጣን ከሚመለክበት ስራ ቦታ ሁሉ ፈጽመ ጠብቀን። ደካማው ልጆችህ እጃችንን ዘርግተን መንገዳችንን እንድትመራን በቀረብን ጊዜ ኃጢአታችንን በደላችንን አይተ ሳትጠየፍ ተቀብለ ምራን። ዕለቱን ሁሉ ፍቃድህን ማድረግ እንድንችል በቃል አስተምረን። መንፈስ ቅዱስ ሕይወታችን ይቆጣጠር። ትናንት እንደጠበቅከን እንደመገብከን ከክፉ እንደሰወርከን እንደፈወስከን ዛሬም እንደ ፍቃድ ጠብቀን። አንተ ያልክ የሆን ዘንድ ግድ ነውና በከንቱ ከመጨነቅ ከመተከዝ ተስፋ ከመቁረጥ ሰውረን። ለዘላለሙ አሚን። አነሳስቶ ላስጀምረን አስጀምሮ ላስፈጽመን ለሉ እግዚአብሔር ክብር ምስጋና ይግባው። አሜን።